ቤስት ያ ሰው፣ እኔ ማወቅ ፈልጌ ነው ሬሌሽንሺፕ ውስጥ ናችሁ ወይስ አይደላችሁ? አንቺ ህይወት ነው የእኔ ህይወት አይደለም፣ ግን እሱ እወደታለው ምናምን ስላለኝ አንችንም ደሞ ልጠይቀሽ ብዬ ነው። ለምን ትናደጃለሽ? ቀስ ብለሽ አታዋሪኝም። ለምን ተናደድሽ? ኖርማል እኮ ነው። ላይክ ለምን ትፈልጋለሽ ነው። ለምን ትፈልጊያለሽ? ሃይ ጃኒ፣ ሃይ ዜድ፣ እንዴት ነሽ? እሱ እሱ አልደበረውም። አንቺ ለምን ፊትሽን ተኮሳትረሽ አንቺ መጠሽ እንዴት አታኮሳትረው ዴዚዬ ማይላም